አቤቱ አህዛብ ወደ ርስትህ ገቡ፣ የቅድስናህን መቅደስ አረከሱ፣ ኢየሩሳሌምንም እንደ መደብ አደረጓት፣ የባሪያዎችህንም በድኖች ለሰማይ ወፎች አደረጉ፣ የጻድቃንም ሥጋ ለምድር አራዊት ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብሯቸውም አጡ። መዝሙረ ዳዊት መዝሙር 78 ከቁጥር 1 እስከ 3። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ ዕስራ ወተስዑ ለህዳር በዛቲ ዕለት ኮነ ተስካረ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት ምግዝእትነ ቅድስት ድንግል ማርያም ሳህሉ ወምሕረቱ ይሃሉ ምስለኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር ሃያ ዘጠኝ በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ ከኛ ጋር ይኖር ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት አስራ ሰባተኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው፣ የእናቱ ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በአምስት የቅዱሳን ሐዋርያት ጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች የአማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሰዊያውም አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነችው። በዚያም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና፣ እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥች ዘንድ ልመናሽን ተቀበለ ስሙንም ጴጥሮስ በይው። ከዚህም በኋላ ወደ ሊቀ ጳጳሳት አባት ዮናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባት ዮናስ ሄዳ ጸለየላት። ከዚያም በኋላ ጸንሳ ይህን ቅዱስ ወለደችው ስሙንም ጴጥሮስ ብላ ሰየመችው። ዕድሜውም ሰባት ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ቴዎናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው አስተምሮም አናጉንስጢስነትን ሾመው። ከዚህ በኋላ ዲቁና ደግሞ ቅስና ሾመው። በሊቀጵጵስናው ስራ የቤተ ክርስቲያንም በሆኑ በብዙ መልካም ስራዎች ሁሉ የሚራዳው ሆነ። የሊቀ ጳጳሳት አባ ቴዎናስ የሚያርፍበትን ጊዜ ሲደርስ በእርሱ ፋንታ አባ ጴጥሮስን ሊቀጵጵስና እንዲሾሙት ኤጲስቆጶሳቱንና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህና አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያን ካህናትን ሾመ። እንዲህም ሆነ። በካህዲ ዲዮቅልጥያኖስም ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱ ስም ሳራ ይባላል። እርሱም ከካህዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖት ጸናች። በአንድነትም ሳሉ ሁለት ልጆችን ወለደች። ነገር ግን በአንጾኪያ ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። ስለዚህም ወደ እስክንድሪያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞም ላይ ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በመላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስም አጠመቀቻቸው በዚያን ጊዜ ታላቅ ጸጥታ ሆኖ ከመስጠም ዳኑ። ወደ እስክንድሪያ ሀገርን በደረሰች ጊዜ ያጠምቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበች። ይህም አባት ያጠምቃቸው ዘንድ ወደ ልጆቹ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎችም ሲሄድ ግን ይፈሳል፣ ወደዚያ ሴት ልጆች ሲመለስ ግን እንደ ሰም የረጋ ይሆናል። እንዲህም ሶስት ጊዜ አደረገ አደነቀ። ከእርሷም ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባቻቸውና በአብ በወልድ በመንፈስ ቅዱስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያንም እንዲት ላለች እንዲት ሰራለች ብሎ እግዚአብሔርን አመሰገነው። በዚህ አባትም ጴጥሮስ ዘመን ከሃዲ አሬዎስ ተነሳ። ከክህደቱም ይመለስ ዘንድ ይህ አባት ብዙ ጊዜ መከረው ገሰጸው። ቃሉንም ባልሰማ ጊዜ ረግሞ አወገዘው። ከዚህ በኋላ የንጉሥ አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንዲያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው እንዲያስሩት መልክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ የንጉሥ መልክተኞችን ይወጓቸው ዘንድ የጦር መሳሪያቸውን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ወደ እርሱ አስቀርቦ በቀናች ሃይማኖት እንዲጸኑ አዘዛቸው፣ አጽናንቶም አረጋግቶም ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ይማልዱት ዘንድ አኪላስንና እለእስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘቱ ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብስህን ማን ቀደደው ባለውም ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህ ማለት ከአባቴ ለየኝ ማለት ነው። ሁለተኛ ከእርሱ ተጠበቁ፣ በክህነት ሥራ አትሳተፉ፣ እርሱ ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተ አኪላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለ። አንተም አርዮስን ትቀበለዋለህ አለ፣ ፈጥነህም ትሞታለህ አለው። ከዚህ ነገርም በኋላ ቅዱስ አባት ጴጥሮስም ከንጉሡ መልእክተኞች ጋር በስውር ተማከረ፣ በእስር ቤት ከውስጥም ሲያንኳኳላቸው እነርሱም ወደ መስኮቱ እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሡ እንዳዘዛቸው ይፈጽሙ ዘንድ በዚያን ጊዜ የወንጌላዊ ማርቆስ መቃብር ወዳለበት በከተማ ውጭ ይዘው ወሰዱት ከዚህም በዚያም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ የደም መፍሰስ ለጣዖታት አምልኮ መጨረሻ ይሁን ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። ለዚያም ቦታ በአቅራቢያው የነበረች አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህ በኋላ ቅዱስ አባት ጴጥሮስ ወታደሮችን የታዘዛችሁትን ፈጽሙ አላቸው። በዚያን ጊዜ የከበረች ራሱን ቆረጡ። በድኑም ሁለት ሰዓት ያህል ቆመ። ሕዝቡም ከከተማው ፈጥነው በመውጣት ወደ እሥር ቤት መጡ እስከ ነገሯቸውም ድረስ የሆነውን አላወቁም ነበረ። ከዚህ በኋላ የቸር ጠባቂያቸውን ሥጋ አንስተው ወደ ከተማ አመጡ አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚህም አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበር ላይ የማትቀመጥ ለምንድን ነው ብሎ በጠየቁት ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ ያለው ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከሥጋቸው ጋር ሥጋውን አኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመቱ የኖረው ዐሥራ አራት ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሠ በሃያ ስድስት ዓመት ነው። ከሥጋውም ብዙ ድንቅ ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የአርባ ሰባት አእላፋት መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለሮሜ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀለሜንጦስ በሰማዕትነት አረፈ። ይህም ቅዱስ የመንግሥት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናትም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውን ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሥ ሂዶ በዚያው በዘገየ ጊዜ ወንድሙ የመኮንኑ የቀውስጦስ ሚስት ሊያገባ ታሰበ። እርሷን ባወቀች ጊዜ አባታቸው እስኪመለስ ወደ አቴና ሄዳ ጥበብን ታስተብራቸው ዘንድ ቀለሜንጦስን ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚህ ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀለሜንጦስን በመርከቡ ስባሪ ተንጠለጠለ። የባህሩ ሞገድ ወደ እስክንድሪ ሀገር አደረሰው እና በዚያ ጥቂት ቀኖች ኖረ። በዚያን ወቅት የከበረ ሐዋርያ ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። ከዚህም ከቅዱስ ቀለሜንጦስ በቀር ከሀገር ሰው አንድ እንኳን ያመነ የለም። እርሱም የቅዱስ ሐዋርያ ጴጥሮስ ንብርት በሰማ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምኖ የክርስቶስን ጥምቀት ተጠመቀ። ሐዋርያ ጴጥሮስም የጌታችንን የመለኮቱ ምስጢር ለሚያመልኩት የሚሰጣቸው ብልጽግናውንና ክብሩን በስሙ ኃይል ድንቅ ተአምራት እንደሚያደርግ ገለጠለት። በዚችም ዕለት ጀምሮ ቀለሜንጦስ ቅዱስ ጴጥሮስን ተከተለው፣ ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸውን ከአላውያን ነገሥታት መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህም በኋላ በብዙ ሀገሮች ውስጥ አስተማረ። ሐዋርያትን በጉባኤ ተነጋግረው የሰሯቸውን የስርዓት መጽሐፍትም ለእርሱ ሰጡት። ከዚህ በኋላ በሮሜ ሀገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎች ብዙዎቹን ብዙዎቹን እግዚአብሔር ወደ ማወቅ መለሳቸው። ስለ እርሱም ከአዲ ንጉሥ ጠራ ብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትዕዛዙንም ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እሱም በላዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና፣ መኮንኑም ጽኑ ስቃይ እንዲያሰቃየው አዘዘ። የዚያችም ሀገር መኮንን በመርከቦች ውስጥ የሚኖሩ እግሮች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ በባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበከ ሐዋርያትም በመንግስተ ሰማያት የምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሜንጦስ ስጋ በጥልቁ ባህር ውስጥ ታየ። እርሱም ህይወት ያለው ይመስል ነበር። ሰዎችም ገብተው በርሱ ተባረኩ። የከበረ የደንጊያ ሳጥንም አምጥተው ስጋውን በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ። ግን ከቦታው ሊያንቀሳቅሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተውት ወደ ቤቶቻቸው ሄዱ። ከዚህም በኋላ በመታሰቢያው ቀን በየዓመቱ ያቺ ባህር ከቅዱስ ቀለሜንጦስ ስጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው በእርሱ ይባረካሉ፣ መታሰቢያውን በማድረግ በዓሉን ያከብራሉ። ከዚህ በኋላም ወጥተው ወደየቤታቸው ይገባሉ። ከአስደናቂ ታምራቶቹ ከተጻፉትም ያዩ ይህንን ተናገሩ። በአንዲት ዓመትም ከስጋው ሊባረኩ በገቡ ጊዜ የቅዱስ ቀለሜንጦስ ስጋው ባለበት ሳጥን ዘንድ ሲወጡ ታናሽ እንደረሱ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱት ቅዱሳኑ ክብራቸውን ከርሱ የተቀበሉትንም ጸጋ ይገልጽ ዘንድ ወዷልና ወላጆቹ ከወጡ በኋላ ሕፃኑን ፈለጉት ግን አላገኙትም። ባህሩም በላዩ ተከርኖ ነበረ። ሙቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት፣ እንደ ስርዓቱን በማጥንትና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛውም ዓመት ያቺ ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑን በህይወት ሆኖ በቅዱስ ቀለሜንጦስ የስጋ ሳጥን ዘንድ ቆሞ አገኙት። በዚህ ባሕር ውስጥ አኗኗርህ እንዴት ነበር? ምን ትበላ ነበር? የባሕር አራዊትስ እንዴት አልበልሁም ብለው ጠየቁት። እርሱም ቅዱስ ቀለሜንጦስ ያበላኝ ነበረ፣ እግዚአብሔርን በባሕር ካሉ አራዊት የጠብቀኝ ነበረ ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለ ከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርንም አመሰገኑት። እጅግ አደነቁ። በቅዱሳኑና ስለ ከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን እኛንም በሐዋርያ ቀለሜንጦስ ጸሎት ይማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በህዳር ሰላሳ በዚህ ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካኪዎስ አረፈ ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን በህዳር ሃያ ዘጠኝ ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱሳን ሰማዕታተ ክርስቶስ ሁሉም ቅዱስ ጴጥሮስ ተፍጻሜተ ሰማይት፣ ቅዱስ ቀለሜንጦስ ሐዋርያ ዘሮም ወርሃዊ በዓላት ፈጣሪያችን ኢየሱስ ክርስቶስ ልደቱ፣ ቅዱስ ማርቆስ ዘቶ ማርቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘራ ክርስቶስ፣ ቅድስት አርሴማ ድንግል። አቤቱ አሕዛብ ወደ ርስት ገቡ፣ የቅድስናህንም መቅደስ አረከሱ፣ ኢየሩሳሌምንም እንደ በደብ አደረጓት። የባሪያዎችንም በድኖች ለሰማይ ወፎች አደረጉ፣ የጻድቃንንም ሥጋ ለምድር አራዊት፣ ደማቸውን በኢየሩሳሌም ዙሪያ እንደውሃ ፈሰሱ። የሚቀብራቸውም አጡ። መዝሙረ ዳዊት መዝሙር ሰባ ስምንት ከቁጥር አንድ እስከ ሶስት የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን፣ ክፉን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ይስጠን፣ ጸሎታችን ልመናችን ይቀበለን። ወረሃ ጾሙን በሰላም እንዳስጀምረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ይጎብኘን፣ በይቅርታው ያስበን፣ ኃጢአታችንን በደላችን ሁሉ ይቅር ይበለን ከታዘዘ መቅሰፍት ከነደደ እሳት በቸርነቱ ያትርፈን እንበል አቡነ ዘበ ሰማያት ይትቀደስ ስምከ ትምጻእ መንግስት ቆይቱ ኢየሱስ ክርስቶስ ከመ ይስረይ ለነ ኀጣውኢነ ተማኅፀነ ብከ እግዚአብሔር አብይ ኦ እግዚአብሔር ኢየሱስ ክርስቶስ ስራየ ኃጢአት ይው ኃጢአት ሁሉ ህዝብከ ማእሰረ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርክ ሰላም ያሳድረ ሰላም ያወለን ሰላም ያወለ ሰላም ያሳድረን ይቆየን።